ፕሬዚዳንት ታዬ አጽቀሥላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳደር አረጋ ከበደና ከፍተኛ የስራ ኃላፊዎች በባህር ዳር ከተማ የተለያዩ የልማት ስራዎችን ጎበኙ ከፍተኛ የስራ ኃላፊዎቹ በአባይ ወንዝ ላይ የተገነባውን ድልድይና በጣና ሐይቅ ዙሪያ እየተሰራ ያለውን የኮሪደር ልማት ፕሮጀክት ተመልክተዋል በባህር ዳር የኮሪደር ልማት ስራ በመስራት የጣና ሐይቅን ከከተማዋ ጋር የማስተሳሰር ስራ እየተሰራ መሆኑ ይታወቃል በበጋ መስኖ ስንዴ ልማት በዘር ከተሸፈነው 35 ሚሊዮን ሄክታር መሬት እስካሁን ከ17 ሚሊዮን ኩንታል በላይ ምርት መሰብሰቡን የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴር እንደገለጸው የመስኖ ስንዴ ምርት አሰባሰብ በሚቀጥሉት 15 ቀናት ውስጥ ወቅቱን ጠብቆ ለማጠናቀቅ በትኩረት እየተሰራ ይገኛል። በመስኖ ስንዴ ልማቱ ዋና ዋና የበልጋ አብቃይ አካባቢዎች መደበኛው ዝናብ ወቅቱን ጠብቆ በመጣሉ በቂ ስንዴ ምርት እንዲሰበሰብ ማስቻሉም ተብራርቷል። ኢትዮጵያ በዲጂታል ስርዓት የታገዘ የግምገማ ስርዓትን በመከተል በመረጃ ላይ የተመሰረተ የፖሊሲ ውሳኔዎችን እየሰጠች እንደምትገኝ አስታወቀች። የአፍሪካ የግምገማ ማህበር 25ኛ የምስረታ በዓሉን ምክንያት ያደረገው ውይይት በአዲስ አበባ እያካሄደ ይገኛል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ ብሔራዊ የልማት እቅዶችን ከአጀንዳ 2063ና ዘላቂ የልማት ግቦች ጋር በማስተሳሰር እየሰራች መሆኗን ተናግረዋል። በቴክኖሎጂ የታገዙ ጠንካራ የግምገማ ተቋማትን በማደራጀትና ሙያተኞችን በማብቃት እየተሰራ እንደሚገኝም አክለዋል።